ሊቨርፑል ቀውስ ውስጥ ከገባ ሰነባብቷል። አሰልጣኙ አርኔ ስሎትም ነገሮችን ለመቆጣጠር የሚችሉትን ሁሉ እያደረጉ ቢሆንም ነገር ግን ጥረታቸው ፍሬ እያፈራ አይደለም። አሰልጣኙም በጋዜጣዊ መግለጫ ላይ ሲጠየቁ እንቅልፍ በአግባቡ እየተኙ እንዳልሆነ ተናግረዋል። አይደለም እንደዚህ በተከታታይ እየተሸነፍን ይቅርና እያሸነፍን እንኳን እንቅልፍ ለመተኛት ይቸገራለው ሲሉ ነበረ። አሰልጣኙ አርኔ ስሎት በዚህ ሳምንት ከዌስትሃም ጋር ከሚያደርጉ ጨዋታ አስቀድሞ አሴታቸውን የሰጡት በሊቨርፑል በኩልም አስቸኳይ ስብሰባ ተጠርቶ ነበር። አርነ ስሎትም በዚህ ስብሰባ ላይ ተገኝተው ሀሳቦቻቸውን አካፍለዋል። እንግዲህ አሰልጣኙ አሁን ወንበራቸው የተነቃነቀ ነው የሚሉ ሀሳቦች የተሰነዘሩ ይገኛሉ። የቀድሞ እግር ኳስ ተጫዋቾችም ሳይቀሩ በተለይ ጄሚ ከራገር፣ አርነ ስሎት ስራውን ለማዳን አንድ ሳምንት ብቻ ነው የቀረው ወይም አንድ ሳምንት ብቻ ነው ከፊት ለፊቱ ያለው የሚሉ ሀሳቦች የተሰጡ ነበር። ሊቨርፑል አሁን ባለው ሁኔታ እንዴት አድርጎ ከዚህ የውጤት ቀውስ ሊወጣ ይችላል አሰልጣኝ አርኔ ስሎትስ ይህንን ክለብ ከገባበት የውጤት ማጥ ውስጥ ለማውጣት ምን አይነት ስትራቴጂዎችን ሊጠቀሙ ይችላሉ የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንመለከታቸው ይሆናል። ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ አድማጮቻችን እንዴት ናችሁልን? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቱብ ፕሮግራሙ ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በድጋሚ ከእናንተ ጋር ተገናኝተናል። አርኔ ስሎትና ሊቨርፑልን በዚህኛው ፕሮግራማችን ላይ እንመለከታችኋለን ማለት ነው። እንግዲህ ሊቨርፑል በሳምንቱ አጋማሽ በፔስቪ አራት ለአንድ ከተሸነፈ በኋላ በሊቨርፑል ሌላ በጣም ዘግናኝ የሆነ ሽንፈት ክለቡ አጋጥሞት፣ አሁን ክለቡ የለየለት ማጥ ውስጥ መግባቱን የለየለት ይሄ ቀውስ ውስጥ በቃ የውጤት አጣብቅኝ ውስጥ ዳይለማ ውስጥ መግባቱን እየተመለከትን እንገኛለን እና ትላንትና እንግዲህ ከዌስታሙ ጨዋታ አስቀድሞ አሰልጣኙ ጋዜጣዊ መግለጫ ላይ ተገኝተው ነበርና የአስራ ምናምን ደቂቃ የጋዜጣ መግለጫ ነበር የሰጡት እና የጋዜጣ መግለጫውን ስመለከተው አብዛኛው አሰልጣኙ የተናገሩት ነገር ወይም ደግሞ አሴታቸውን የሰጡበት ጉዳይ ከጋዜጠኞችም ሲቀርብላቸው የነበረው ነገር ምንድን ነው አሁን ክለቡ የገባበት ሁኔታ እና አሁን ከገባበት ሁኔታ እንዴት ባለ መንገድ ሊወጣ ይችላል የሚል ጉዳይ ነው። በቃ በደንብ በተደጋጋሚ ጊዜ ሲጠየቁ የነበረው ምክንያቱም አሁን ክለቡ የገባበት የውጤት ቀውስ ምናልባት የሚጠበቅ አይነት ምጭምር አይደለም። ነገር ግን ከዚህ ደግሞ አሁን ካለበት ሁኔታ እንዴት አድርጎ ሊወጣና ሊድን ይችላል የሚለው ነገር እጅግ በጣም አስፈላጊ ነበር እና በሊቨርፑል እንግዲህ ከነ ሪቻርድ ሁስ ጋር ስብሰባ ተጠርቶ ነበረ። በዛ ስብሰባ ላይም ተገኝተው እሳቸው መናገር ያለባቸውን ነገር ተናግረዋል። እንደሳቸው አስተያየት ከሆነ ከነ ሪቻርድ ሁስ ጋር የነበረው ስብሰባ ከዚህ ቀደምም ተሰብስበን የምናውቀው አይነት ስብሰባ ነው፣ ምንም የተለየ ነገር የለውም ብለው ተናግረዋል። በእርግጥ እሳቸው ከዚህ ቀደም ከነበረው ጋር ተመሳሳይ አይነት ስብሰባ ነው ብለው ቢናገሩም፣ ነገር ግን ይሄ አይነት ስብሰባ ምናልባት ከዚህ ቀደም ከነበረው ጋር አንድ አይነት ሊሆን እንደማይችል ሁላችንም መገመት የምንችለው ነው። ምክንያቱም ክለቡ በተከታታይ ጊዜ እየተሸነፈ መሆኑ ከዛ በአስራ ሁለት ጨዋታዎች ደግሞ ዘጠነኛ ሽንፈቱን ነው በሳምንቱ አጋማሽ የገጠመው። ምናልባት እስከ ዛሬ አይተን የማናውቀው አንፊልድ ሮድ ላይ የትኛውም ተጋጣሚ እየመጣ ውጤት ይዞ ሲወጣ እየተመለከትን ነው የምንገኙ። አንፊልድ ላይ ሶስት ጎል፣ አራት ጎል አሁን መቆጠር ክለቦች እየለመዱ መጥተዋል። ውጤት ማምጣት እጅግ በጣም አስቸጋሪ ሆኗል። እና አሰልጣኙ ከዚህ ጉዳይ ጋር ተያይዞ ምናልባትም ኤርጀንት በሆነ ሁኔታ ከነዚህ ሰዎች ጋር ከሊቨርፑል አመራሮች ጋር የተሰበሰቡት የክለብ ውጤት እንዴት ባለ መንገድ እየሄደ ነው የክለብ ውጤት ቁልቁለቱ ቁልቁለቱን ይዞ እየቀጠለ መሆኑ እጅግ በጣም አሳሳቢ ነው። ምክንያቱም አሁን ሊቨርፑል በቻምፒየንስ ሊጉ 13ኛ በፕሪሚየር ሊጉ 12ኛ ደረጃ ላይ ነው ተቀምጦ ያሉ። ይሄ ደግሞ እጅግ በጣም ለሊቨርፑሎች አሳሳቢ ጉዳይ ነው። ለዛ ነው እንዲህ አይነት ስብሰባዎችም የተደረጉ የነበሩ። እንግዲህ ሊቨርፑል ከመስከረም 1992 በኋላ ነው በተከታታይ ጨዋታዎችና ሶስትና ከዛ በላይ ጎሎች የተቆጠሩበት የሚገኘው። በማንቸስተር ሲቲ ጨዋታ ላይ ሊቨርፑል ሶስት ጎል ተቆጥሮበት ነበር። አሁን በሳምንቱ አጋማሽ ደግሞ እንደገና አራት ጎል ክለቡ ተቆጥሮበታል። ይሄ እንግዲህ ከ33 ዓመት በኋላ ሊቨርፑል ለመጀመሪያ ጊዜ በታሪኩ ያጋጠመው መጥፎ ታሪክ ነው። ከዛ በተጨማሪ ደግሞ ሊቨርፑል ከ1953 ታኅሣሥ ወር በኋላ ለመጀመሪያ ጊዜ ነው በተከታታይ ሶስት ጨዋታዎች ላይ ሊቨርፑል ሶስት ጎሎች ተቆጥረውበት የተሸነፈው። ይሄም ደግሞ እንደገና ሌላ መጥፎ ታሪክ የተመዘገበበት ጭምሮ ሆኗል። የሰባ ሁለት ዓመት ታሪክ በሉት። እንግዲህ ይሄ የሊቨርፑል እስካሁን ድረስ እያጋጠመ የሚገኘው ተከታታይ ሽንፈት አሁን በፔኤስቪ ከዛ በፊት ደግሞ በኖቲንጋም ከዛ በፊት ደግሞ በማንችስተር ሲቲ ተከታታይ ሶስት ጨዋታዎች ላይ ሶስትና ከዛ በላይ ጎል የተቆጠረበት ሲሸነፍ ከሰባ ሁለት ዓመት በኋላ ለመጀመሪያ ጊዜ ነው። ለዛ ነው ባለፈውም በነበረኝ ፕሮግራም ላይ ስናገር ምናልባት በታሪክ መጥፎ ሊቨርፑል ነው አሁን እየተመለከትን ያለ ነው ብዬ የተናገርኩት ለዛ ነው። እና አሁን ክለቡ በእያንዳንዱ ዲፓርትመንት ላይ እንደምትመለከቱት፣ በእያንዳንዱ ሁኔታዎች ላይ እንደምታዩት የሆኑ ጥሩ አይነት ነገሮች እያየን አይደለም። የተጫዋቾች ጉዳት አንዱ ራሱን የቻለ ፋክተር ነው። አሁን አሊሰን በሳምንቱ አጋማሽ አልነበረም በጉዳት ምክንያት። አሰልጣኙ በርግጥ ልምምድ ከኛ ጋር አብሮ ሰርቷል፣ በሳምንቱ መጨረሻ ይመለሳል ብሏል። ፍሎሪያን ቬትስ በጉዳት ምክንያት አልነበረም። የብራሂማ ኮናቴንም ቀይረው ያስወጡበት ምክንያት ተጨመለ ተጨማሪ ጉዳት ላለመዳረግ እንደሆነ አሰልጣኙ ሲናገሩ ነበር። ከዛ ደግሞ የሌሎች ተጫዋቾቹ ሁኔታ እናያለን። የነ አሌክዛንደር ኢሳቅ ወይም ደግሞ የሌሎችንም አይነት ተጫዋቾችን ስንመለከት በክለብ ውስጥ የሚጠበቅባቸውን አይነት ፐርፎርማንስ ማሳየት አለመቻላቸው አሰልጣኙን እንዲላለው ውጤትና እንዲላለው የውጤት ቀውስ እየዳረጋቸው ይችላል ማለት ነው። ምናልባት አሁን ይሄ የምንመለከተው ነገር ክረምት ላይ በሊቨርፑል በኩል የጠበቅነው ነገር ነው ወይ ብለን ካልን ማንም የጠበቅ አልነበርም ክረምት ላይ ሊቨርፑል እንዲህ ባለው ውጤት ውስጥ ይቀጥላል እንዲህ ካለው ውጤት ጋር እንመለከቷለን የሚል የማንም ግምት አልነበረም። እንዲሁም ቻምፒየንስ ሊግ ላይ የበለጠ ተፎካካሪ ሆኖ እንደሚመጣ፣ ረጅም ርቀት እንደሚጓዝ፣ የፕሪሜር ሊግ ዋንጫን በድጋሚ እንደሚያነሳ፣ እነዚህ ነገሮች ነበሩ ሲጠበቁ የነበሩት። ግን ደግሞ ነገሮቹ ከታሰቡት በላይ ነው የቀጠሉት ማለት ይቻላል። አሰልጣኙ አርኔ ስሎትም በተጫዋቾች በኩል እንዲሁ ደግሞ በራሳቸው አሰልጣኙም እጅግ በጣም እንደተበሳጩም ከዛ በኋላ ሲናገሩ ነበር። እና የትኛውም አሰልጣኝ እንዲህ አይነት ሽንፈቶች የሚያጋጥሙት ከሆነ ምን አይነት ስሜት ውስጥ ሊገባ እንደሚችል አሰልጣኙ ሐሳባቸውን ሰጥቷል። ነገር ግን የደጋፊው ደግሞ እምነት አብሯቸው ሊቀጥል እንደሚችል አሰልጣኙም የተናገሩበት ጭምር ነው። እንግዲህ ከአስራ ሁለት ጨዋታ ሊቨርፑል ዘጠኙን ተሸንፏል ብያቸዋሉ በሁሉም ውድድሮች፣ እና ይሄ ደግሞ ምናልባትም ከአስራ ዘጠኝ ሀምሳ ሶስት ኖቬምበር ወር ጀምሮ እስከ ጃንዋሪ 1954 ድረስ ሊቨርፑል 9 ጨዋታዎች የተሸነፈበትን ታሪክ የሚያስታውስ ነው። ይህም የ70 ምናምን ዓመት ታሪክ ሆኖ በሊቨርፑል በኩል ተመልክተ ነው። ብዙ አይነት ስህተቶችን እያየን ነው። ለምሳሌ እነ ኮናቴ በፐርፎርማንስ ረገድ ጥያቄ የተነሳባቸው ነው። እነ ቫንዳይክ ከብቃት ጋር ተያይዞ ብዙ የሚቀርብባቸው ጥያቄ አለ። የቡድኑ መከላከል ጥሩ አይደለም። ከቡድኑ ማጥቃት ጋር ደግሞ ብዙ የሚነሱ ጥያቄዎች አሉ። ለምሳሌ ራሳቸው አሰልጣኙ አርኔ ስሎትም ትላንትና በነበረው ጋዜጣዊ መግለጫ ላይ አንድ ጥያቄ የቀረበላቸው የነበረው ነገር የኤክስጂ ጉዳይ ነው። ሊቨርፑል በሶስት ጨዋታዎች ላይ ያስመዘገበው ኤክስጂ ወደ ስድስት ነጥብ አምስት ዘጠኛ አካባቢ ኤክስፔክትድ ጎል ሊቨርፑል አስመዝግቧል። ሶስት ጨዋታ ማለት ከማንችስተር ሲቲ፣ ከኖቲንጋም እና ከፔስፒ ጋር። በአንጻሩ ደግሞ ሊቨርፑል የተመዘገበበት ኤክስፔክትድ ጎል በሶስቱ ጨዋታዎች በድምር የተመዘገበበት ኤክስፔክትድ ጎል አምስት ነጥብ ሶስት ሁለት ነው እና ይሄ ነገር እንዴት ነው ተብሎ ሲጠየቁ ነበር ና ኤክስጂ ሁሉንም ነገር በግልጽ ያስረዳል ብዬ አላምንም፣ ወይም ደግሞ ሁሉንም መልክ ቁልጭ አድርጎ ያሳያል ብዬ አላምንም ብለው ነበር አሰልጣኙ የተናገሩት። ምክንያቱም እኛ ለምሳሌ በማኝሰር ሲቲው ጨዋታ ላይ በሁለተኛው አጋማሽ ጥሩ ተጫውተን ነበር፣ ጥሩ እንቅስቃሴ አሳይተን ነበር። ከዛ ደግሞ በኖቲንጋም ፎረስቱ ጨዋታ ላይ ሁለተኛው አጋማሽ ላይ ጥሩ አልነበርንም። በፒስቪውም ጨዋታ ላይ በፒስቪ ሁለት ለአንድ ስንመራ የተሻሉ እድሎችን መፍጠር ይጠበቅብን ነበር። አሁንም ተደጋጋሚ ሙከራዎች ማድረግ ይጠበቅብን ነበር። ሶስተኛው ጎል ግን ሲቆጠር በቃ ይሄ በተጫዋቾቹ በኩል ተስፋ የመቁረጥ አይነት ነገር ነበር ብለው አሰልጣኙ ተናግሯል። እና አሁን ሊቨርፑል መቼ ነው ቀጣይ ወደ አሸናፊነት የሚመጣው መቼ ነው ወደ ድል የሚመለሰው የሚሉ ነገሮችን ነው ልናነሳ የምንችለው። በቻምፒየንስ ሊግ ቶፕቴን ውስጥ የማይገኝ ቡድን ነው። ፕሪምየር ሊግ ቶፕቴን ውስጥ የማይገኝ ቡድን ነው። በደንብ ራሱን ማሻሻል እና መቀየር ይጠበቅበታል። ምናልባት እኔ የሊቨርፑልን የውጤት ቀውስ አምና ከነበረው ከማንቸስተር ሲቲ የውጤት ቀውስ ጋር አመሳስለዋለሁ። አምናም የተመለከትነው የማንቸስተር ሲቲ የውጤት አጣብቂኝ ተመሳሳይ ነበር። በ14 ጨዋታ አንድ ጨዋታ ምናምን ነበር መሰለኝ ያሸነፈው ባልሳሳት። ያ ሁሉ ነገር ታዲያ ብዙ ምስቅልቅሎችን ፈጥሮ ነበረ። እንግዲህ እንደምናስታውሰው አሁን አሰልጣኙ ፔፕ ጓርዲዮላ የዛን ሰዓት የተጫዋቾችን ጉዳት ነው ምክንያት አድርጎ ሲያቀርብ የነበረው እና ምን አለ በቃ ተጫዋቾቼ ይመለሱልኝ ብሪንግ ባክ ማይ ፕሌየርስ እያለ ሲል ነበር። ተጫዋቾቼ ይመለሱ ከዛ በኋላ የኔን ውጤት ሲሻሻል ታዩታላችሁ አለ። ልክ የበጋው የዝውውር መስኮት ሲከፈት ጥር ላይ እነ ኦማር ማርሙሽ እነ አብዱል ኮዲር ኩሳኖቭ እነ ኒኮ ጎንዛሌዝን በቃ ጥሩ ጥሩ የሚባሉ ተጫዋቾችን አስፈረመ ክለቡ። በኋላ ተጫዋቾችም ከጉዳት ሲመለሱለት በሚፈለገው ልክ ወደ ደረጃው መምጣት የቻለ ቡድን ሆኗል ማለት ነው። ሶስተኛ ደረጃን ይዞ ጨርሷል። አሁን ግን ጥያቄ የሚሆነው ሊቨርፑል በጋው ላይ ተጫዋቾችን ማስፈረም ይችላሉ? ለምሳሌ የነ ሚሎስ ኬርኬዥ ቦታ አሁንም ክፍተት እንዳለበት ነው። እዚህ ቦታ ላይ ተጫዋች ማስፈረም ይችላሉ? እኔ አይመስለኝም። በነ ፍሪምፖንግ ቦታ ሊቨርፑል ተጫዋች አስፈርማሉ? እኔ መገመት አልችልም አሁን ይህንን። ምክንያቱም ክረምት ላይ 450 ሚሊዮን ፓውንድ ያወጣ ክለብ አሁን ደግሞ በቀላሉ ተጫዋቾችን ወደ ክለቡ እንዲመጣ ያደርጋል ተብሎ አይታሰብም። ምክንያቱም የፔሳር የፋይናንሻል ፈር ፕላይ ህጎች አሉ። ስለዚህ እነዚህ ነገሮች አሁን በደንብ ሊቨርፑልን ሊያስሩትና ተጫዋችን እንዳያስፈርብ እክል ሊፈጥሩበት ይችላሉ የሚል ሀሳብ አለኝ። ከዛ ግን አምና ደግሞ ሊቨርፑል በተለይ የሆኑ የሆኑ ተጫዋቾች ላይ በተለይ እንደ ቡድን የነበረው ጥንካሬ እንዳለን ቢሆን ግን የሆኑ የሆኑ ተጫዋቾች ላይ ዲፔንዳንት ሆነው ነበር። ለምሳሌ ሞሳላ ባይኖር አምና አሁን ሊቨርፑል ውስጥ ሊቨርፑል ያንን ዋንጫ ያነሳ ነበር? ፕሪመር ሊግ ሞሳላ ባይኖር ሞሳላ እንግዲህ በአንድ አመት 29 ጎሎችን አስቆጥሮ አስራ ምናምን አሲስቶችን አስመዝግቦ ከ አርባ በላይ ጎሎች ላይ ቀጥተኛ ተሳትፎ የነበረው ተጫዋች ነበር። አሁን ሞሳላ ያንን ነገር እያደረገ አይደለም። አደለም ከ አርባ በላይ የጎል አስተዋጽኦ፣ እንደው ከአምስት በላይ የጎል አስተዋጽኦ ላይ እንኳን እየደረሰ አይደለም በእነዚህ 12 አካባቢ የፕሪሚየር ሊግ ሳምንታት፣ ከዛ ደግሞ በቻምፒዮንስ ሊግ፣ በፕሪሚየር ሊግ እና በሌሎችም ውድድሮች ላይ በምናየው ስለዚህ እነዚህ ክፍተቶች በደንብ ማተር የሚያደርጉ ይመስለኛል። ነገር ግን አሁን ባለው ሁኔታ ይሄን ነገር ማድረግ የሚችሉ ተጫዋቾች አሉ ወይ? ልክ አምና ሞሳላ ያንን አስገራሚ ነገር ሲያደርግ እንደነበረው ዘንድሮ ያን ነገር የሚያደርግ ተጫዋች አለ ወይ የሚል ጥያቄ ደግሞ ማንሳት አስፈላጊ ነገር ይሆናል። ነገር ግን እንዲህ ካለው ሁኔታ ደግሞ ባሻገር፣ በተለይ ከችግሮቹ ባሻገር መፍትሄው ላይ ደግሞ ማተኮር በጣም ወሳኝ ነገር ይሆናል። አሁን አሰልጣኙ እንዴት አድርገው ነው ይህንን ችግር ሊቀርፉ የሚችሉት? ይሄን ነገር እንዴት አድርገው ነው ሊያስተካክሉ የሚችሉት? በእርግጥ ሊቨርፑል ይሄ ቶሎ ቶሎ አሰልጣኞችን የሚያሰናብት ወይ ደግሞ ቶሎ ቶሎ አሰልጣኞችን የሚቀያየር አይነት ቡድን አይደለም። ለረጅም ዓመት ከአንድ አሰልጣኝ ጋር በመቆየት የሚታወቅ ቡድን ነው። እንግዲህ እነ ሚሼል ኤድዋርድስ፣ እነ ሪቻርድ ሁስ ሲሪየስ ስብሰባ አድርገው ከአሰልጣኙ አርኔ ስሎት ጋር ያለውን ሁኔታ በደንብ ተነጋግረዋል። እሳቸው ደግሞ ነገሮችን ለማሻሻል በየእለቱ የምችለውን ነገር እያደረግኩ ነው የምችለውን ነገር እየሞከርኩ ነው ብሏል። እኔ አሁን ለአሰልጣኙ መፍትሄ ነው ብዬ የማስበው ነገር የተጫዋቾቹ ስነ ልቦና ላይ ጠንክሮ ከመስራት ባሻገር ይሄ ተጫዋቾቹን በደንብ ስነ ልቦናቸውን በቃ ከፍ እንዲል ማድረግ የተጫዋቾቹን ስነ ልቦና በተሻለ መንገድ አንድ ደረጃ ከፍ ለማድረግ ከመሞከር ባለፈ በጣም አስፈላጊ ነገር ይሆናል ብዬ የማምነው ያንን ፖቴንሻል እንዲያመጡ ማድረግ ነው፣ ወይም ያንን ጥሩ ነገር እንዲሰጡ ድል መስጠት። ከዛ ደግሞ በቃ የጨዋታ ታክቲክ እና አሰላለፍ መቀየር ምናልባት ለሊቨርፑል ቀጣይ መፍትሄ ሊሆን የሚችለው ጉዳይ ነው። ያን ነገር ካደረጉ ምናልባት ውጤቶቹ ማሻሻል ይችሉ ይሆናል። በቃ መቀየር ነው ማለት ከዚህ የተለየ ሊቨርፑል ሊወርድ አይችልም። የትኛውም ክለብ ሲወርድ አይተናል፣ ከዚህ በፊት አርሰናል በፐርፎርማንስ ረገድ የወረደባቸው ዓመታት ነበሩ። ቼልሲ የወረደባቸው ዓመታት ነበሩ። ጭራሽ አስራ ሁለተኛም ሲጨርስ ቼልሲን ተመልክተነዋል። አርሰናል ስምንተኛ ሲጨርስ ተመልክተናል። ዩናይትድ አስራ አምስተኛ ደረጃን ሲጨርስ አይተናል። ማንቸስተር ሲቲ እንኳን አምና ወረደ ተብሎ ሶስተኛ ደረጃን ሲጨርስ ይዞ ሲጨርስ ተመልክተናል። ራሱ ሊቨርፑልም በደረጃ ዝቅ ያለባቸው ዓመታት ነበሩ፣ የእርገን ክሎፕ ወደ ውጤታማነት ከመምጣታቸው በፊት። ግን እነዚህ ትልቅ ክለቦች በደረጃ እንኳን ዝቅ ቢሉ የሆነ ሰዓት ላይ ደረጃቸው መስተካከሉ፣ ደረጃቸው መሻሻሉ አይቀርም። ግን በቃ ኦረዲ አሁን የመጣው ነገር አንድ እየመጣ ነውና የሆኑ ነገሮችን መቀየር፣ የሆኑ ነገሮችን መለወጥ አስፈላጊ ሊሆን ይችላል። ለምሳሌ ፌዴሪኮ ኬዛን ቋሚ ማስጀመር ካለባቸው ፌዴሪኮ ኬዛን ቋሚ ማስጀመር ሊሆን ይችላል። ሚሎስኬር ኬዥን ቤንች አድርገው አንዲ ሮበርሰንን መጠቀም ከሆነ አንዲ ሮበርሰንን መጠቀም ሊሆን ይችላል። ሌሎች ተጫዋቾች በደንብ እድል መስጠት፣ ያንን እድል እንዲጠቀሙበት ማድረግ፣ እነዚህን አይነት አማራጮች መጠቀም ሊቨርፑል አሰልጣኝ እጅግ በጣም አስፈላጊ እና መሰረታዊ ጉዳይ ይሆናል። ምክንያቱም አንድ ነገር ላይ በግትርነት አሰልጣኞች የሚሄዱ ከሆነ ዋጋ መክፈላቸው የሚቀር አይነት አይደለም። ስለዚህ ያለው አማራጭ የተለያዩ ነገሮችን ማየትና መመልከት ነው። ያንን ነገር እንዴት ያደርጉታል? እንግዲህ ቀጣዮቹ ጨዋታዎች ምላሽ የሚሰጡ ይሆናል። አሁን አንዳንድ ጨዋታዎች አሉ፣ ቢያንስ ለማገገም እንኳን እድል ሊሰጡ የሚችሉ። አሁን ለምሳሌ እንደው ፕሪሚየር ሊጉ ላይ ቀለል ያለ ተጋጣሚ ባይኖር ግን ባይኮንቴክስት እንደው ቢያንስ ደህና ተለቅ ከሚሉት ወይ መካከለኛ ደረጃ ላይ ካሉት ቡድኖች አንጻር የሆነ ጥሩ አይነት እንኳን ክለብ ቢኖር የሆነ ውጤት ለማምጣት የሆነ አይነት አማራጮች ሊሰጥ ይችል ይሆናል። ነገር ግን አሁን በምናየው ሁኔታ ሊቨርፑል ከዚህ በኋላ እንኳን ቀላል ተጋጣሚዎችን አይገጥምም። ለምሳሌ በዚህ ሳምንት ከዌስትሃም ዩናይትድ ጋር ከሜዳ ውጭ ነው ጨዋታ የሚያደርገው። ዌስትሃም ምንም እንኳን ዘንድሮ ጥሩ ጊዜን እያሳለፍን ባይሆን ግን ደግሞ ውጤት ለማሻሻል እየሞከረ ያለ ቡድን ነው። ከዛ በመቀጠል ከነ ሰንደርላንድ ጋር ሊድስ ዩናይትድ፣ ኢንተር ሚላን፣ ብራይተን፣ ቶተንሃም ከእነዚህ ቡድኖች ጋር ይጫወታል። እስከ አዲሱ ዓመት መግቢያ ድረስ የሚያከናውናቸው ጨዋታዎች እነዚህ ናቸው፣ ወልቭስን ጨምሮ ማለት ነው። ስለዚህ ምናልባት እነ ወልቭስን እነ ሊድስ ዩናይትድን ካልጠቀስን በስተቀር ሌሎቹ ቡድኖች ግን ቀላል የሚባሉ ተጋጣሚዎች አይሆኑም ለሊቨርፑል እና ይህንን ነገር ለማሻሻል ክለቡ ምን አይነት አማራጮችን ሊወስድ ይችላል የሚለውን አብረን እንመለከታለን። ግን እንደው እኔ ሊቨርፑል አሁን እሳቸውን እንኳን ያሰናብታል ብለን ብንል ማን ተመራጭ ሊሆን ይችላል? አሁን ባለው ሁኔታ ምናልባት እንደው ምናስባቸው አማራጮች ራሱ ላይኖሩ ይችላሉ። አሁን አርኔ ስሎት እንደው ከሊቨርፑል ይውጡ እንኳን ቢባል ማን እዚህ ቦታ ላይ በአሰልጣኝነት ቡድኑ ሊመራ ወይም ሊረከብ ይችላል የሚለውን ነገር ለማሰብ ራሱ በጣም አስቸጋሪ ሊሆን ይችላል። ግን የሆኑ አይነት መቻኮሎች ውስጥ ሊቨርፑል ይገባል ብዬ አላምንም። ካለው የክለቡ ካልቸር አንጻርና ያንን ነገር ነው ልንመለከት የምንችለው። ለማንኛውም እስቲ አሰልጣኙ አርኔ ስሎት ይህንን ክለብ ከገባበት ቀውስ ማውጣት ይችላሉ ብላችሁ ታምናላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን አጋሩን። በዚህ ሳምንት ደግሞ ከዌስትሃም ጋር ሌላኛውን ተጠባቂ ጨዋታ ወደ ለንደን ተጉዞ ሊቨርፑል የሚያከናውን ይሆናል ማለት ነው።